ብዙ ሰው የተሳሳተ መረጃ በአእምሮ ይዟል። እስራኤል ሙሉ በሙሉ የክርስቲያን ሀገር እንደሆነ በፊት በመጽሐፍ ቅዱስ ላይ ተጻፉ የእግዚአብሔር ሕዝብ አሁን እንደሆነ ነው ብዙ ሰው እያሰበ ያለው ነገር ግን እውነታው ከዚህ የራቀ ነው። አሁን ሰሞኑ ባለው ጦርነት እስራኤል ከኢራን ጋር በምታደርገው ጦርነት ኢራን የእስላሞች ሀገር፣ እስራኤል ደግሞ የክርስቲያኖች ሀገር ስለዚህ ክርስትና ከእስልምና ጋር እንዳለው ጦርነት አድርጎ የሚያስቡ ብዙ ሰዎች አሉ። ነገር ግን መሬት ላይ ያለው እውነታ ከዚህ እጅግ እየራቀ መሆኑን ዛሬ በማርክ ሶሊሽን ወደ እናንተ ሙሉ መረጃውን እናስጠጋለን። በዚህ የምናሳያችሁ ስለ ወታደራዊ ያላቸውን አቅም እውነተኛ፣ በሀገሪቱ በእስራኤልና በኢራን ውስጥ ያለው እምነት የትኛው እንደሆነ፣ ስለ ሃይማኖታቸው ያለውንና ስለ ሀብት መጠናቸው ከጀርባ ስላላቸው አጋዥ ሀገራት የምናውስ ይሆናል። ለዚህ ቤት አዲስ ከሆናችሁ እንግዲህ አውስ ማርክ ሶሊሽንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ በማርክ ሶሊሽን አነቃቂ ንግግሮች፣ ህይወትን የሚለውጡ ጠቃሚ መረጃዎችን ወደ እናንተ እናደርሳለን። በቅርቡ እንደ እግዚአብሔር ፍቃድ ደግሞ ፖድካስት እንጀምራለን። ካለፉበት ህይወት ተነስቶ ህይወትን የሚጠቅም የሚለውጥ ሀሳብ ያላቸውን ሰዎች ወደ እናንተ እናቀርባለን። ወደ ጉዳዩ እንግባ። በዚህ ሰዓት እውነተኛው እስራኤል ክርስትናን የምትጠይፍ ቀጣፊ ሀገር ናት። ብዙ ክርስትና እምነት ተከታዮች እስራኤል ክርስቲያን ሀገር እንደሆነች እና የክርስትና እምነት መሰረት የሆነው ኢየሱስ ክርስቶስ እንደምትከተል ያምናሉ። ነገር ግን ይህ ፍጹም ከበመረጃ ያልተደገፈ ፍጹም ስህተት የሆነ መረጃ ወይ እምነትም ነው። በ 2023 ዓለም ባንክ እንዳካሄደው ጥናት መሰረት ከሆነ የእስራኤል ህዝብ ቁጥር 9 ሚሊዮን 757000 የሚጠጋ ህዝብ አላት ከዚህ ህዝብ ውስጥ አብዛኛው የአይሁድ እምነት ተከታዮች ናቸው አንደኛ አይሁድ ሃይማኖት ተከታዮች ቁጥር ከአጠቃላዩ ከ9 ሚሊዮን 757ሺ 81 ፐርሰንት ወይም 8 ሚሊዮን 100 ሺ የሚያክል የሚጠጋ ወይም የሚሸፍነው ሲሆን በውስጡም ይህ አይሁድ እምነት የተለያዩ ንዑስ ሃይማኖቶችን ይዟል ከእነዚህም ሄሎኒ 40% የሚያክል ሲሆን ማርሶቲ 23% እና ሄሬድ 10% ደቲ 8% የሚያክሉትን ይዟል እነኝ ናቸው እንግዲህ የአይሁድ ሃይማኖት ተከታይ የሆነው ስምንት ነጥብ አንድ ሚሊዮን የሚጠጋው የእስራኤል ህዝብ ስለ ክርስትና እምነት መሰረት ስለሆነው ኢየሱስ ክርስቶስና ስለ እምነቱ መስማትም ሆነ ማየት የማይፈልጉ ነው። በሁለተኛ እስልምና ሃይማኖት ተከታዮች ከሀገሪቷ ዜጎች ሁለተኛ ደረጃ ይዞ የሚገኝ ነው። አስቡት ክርስትና ሳይሆን አይሁድ አንደኛ ነው። ሁለተኛ እስልምና ነው። ከአጠቃላይ እስራኤላውያን 14 ወይም 1 ሚሊዮን 400 ሺህ የሚሆነው ህዝብ እስልምና እምነት ተከታይ ነው። ከእስራኤል አጠቃላይ ህዝብ 1 ነጥብ 4 ሚሊዮን የሚጠጋው የእስራኤል ህዝብ ስለ ክርስትና እምነት መሰረት ስለሆነው ኢየሱስ ክርስቶስና ስለ እምነቱ መስማትም ማየትም የማይፈልግ ነው ማለት ነው። በሶስተኛ ደረጃ የሚገኘውም ደግሞ ድሩዝ የሚባል ሃይማኖት ነው። የዚህ ሃይማኖት ተከታዮች ከሀገሪቱ አጠቃላይ ህዝብ ሁለት ፐርሰንት ወይ ሁለት መቶ ሺ የሚጠጋ ሲሆን ስለ ክርስትና እምነት እነሱን በተመሳሳይ መሰረት ስለሆነው ስለ ኢየሱስ ክርስቶስ ስለ እምነቱ መስማትም ማየትም የማይፈልጉ ናቸው። ልብ በሉ፣ በሀገሪቱ ላይ ስምንት ሚሊዮን አንድ መቶ ሺ የሚጠጋው አይሁድ እምነት ነው ያለው፣ አንድ ሚሊዮን አራት መቶ ሺ የሚጠጋው እስልምና ነው። በሶስተኛ ደግሞ 200 ሺህ የሚጠጋው ያለው ሌላኛው እምነት ነው። ስለዚህ ከ9 ሚሊዮን ምናምን ኦረዲ እያለቀ ነው። ክርስትና በጣም ትንሽ ቁጥርና ሀገሪቱም ስለ ክርስትና ጥሩ አመለካከት የላቸው። ኢየሱስ ክርስቶስ መሲህ አለምን ለማዳን እንደመጣ የሚያምኑ ሳይሆን መሲህ አለምን ነፃ የሚያወጣ የሚያድን ገና ይመጣል ብሎ የሚያስቡ ሀገራት ናቸው። በአራተኛ ደረጃ የሚገኘው ደግሞ ብዙዎች በስህተት እስራኤል የክርስቲያን ሀገር ናት ብሎ የሚያምኑበት ክርስትና እምነት ተከታይ ነው። ከሀገሪቷ ጠቅላላ ሕዝብ የክርስትና እምነት መሰረት ስለሆነው ኢየሱስ ክርስቶስና ስለ እምነቱ የሚያውቁትና የሚከተሉት ሁለት ፐርሰንት ወይ ሁለት መቶ ሺ የሚጠጋ ሕዝብ ብቻ ነው። ከሀገሪቱም አጠቃላይ ካለው ከሕዝብ ብዛትና እምነት ደረጃ ሲመዘን በአራተኛ ደረጃ ላይ ይገኛል። ሁለት ፐርሰንት የደረሰው ከቅርብ ጊዜ ወዲህ እንጂ አንድ ነጥብ ሶስት ፐርሰንት ብቻ ነበረ ከተወሰነ ጊዜያት በፊት። በነገራችን ላይ በአምስተኛ ደረጃ በእስራኤል ሃይማኖት አልባ የሆኑ ዜጎች ቁጥር አንድ ፐርሰንት ነው፣ ወይም እምነት የለሽ ሰዎች መቶ ሺህ የሚጠጋ እንደሆነ ፒውር ሰርች ሰንተር የተባለው ድርጅት ያደረገው ጥናት ያሳያል። ታዲያ ይህ መቶ ሺህ የሚጠጋው ህዝብ ስለ ክርስትና እምነት መሰረት ስለሆነ ኢየሱስ ክርስቶስ ስለ እምነቱም መስማት ማየትም የማይፈልግ ከመሆኑም በላይ ምንም አይነት ሃይማኖት የለሽ ሃይማኖትና እምነት የሌለው ህዝብ ነው። ከ9 ሚሊዮን ምናምን በአጠቃላይ ክርስትና እዛ ሀገር ላይ በጣም ጥቂት ነው ማለት ነው። ወደ ኢራን ስንሻገር ደግሞ ኢራን በሞስቶፍ ክርስቲያኖች አሉ፣ ግን እንደ ሀገሪቱ እንዳጠቃላይ ሙሉ በሙሉ ማለት በሚቻል ሁኔታ የእስላም ሀገር ነች። ስለዚህ ነው አንዳንድ ሀገራትም ሰዎችም ሲያወሩ ኢራን ኒውክሌር እንዳትሰራ የሚፈለግበት ምክንያት ኢራን የእስልምና እምነት ተከታይ ስለሆነች እሷ ኑክሌር ከሰራች ምዕራባውያንና መሰል አመለካከት ያላቸው ሀገራት የኑክሌር መሳሪያ ከአሸባሪዎች እጅ ይገባል ብሎም ስለሚያስቡ ነው፣ እና ከአሸባሪዎችም እጅ ከገባ ደግሞ የኑክሌር መሳሪያውን ለመጠቀም ወደ ኋላም አይህሉም ተብሎም ስለምታሰብ ከዚያ አንጻር ነው ውጊያው ዋናው መንስኤው እንዲጀመርም የተደረገው ብሎ የራሳቸውን መላምንት ያስቀምጣሉ። ነገር ግን በሁለታቸው ሀገራት ውስጥ ያለው የሚሊታሪ አቅም ምን ያህል ነው? አንዳንዶቹ የውስጥ አዋቂዎች ሲያወሩ ኢራን ኑክለር እንዳታመርት ወይም እንድታመርት የማይፈለገው በምስራቅ ቀጠና ከፍተኛ የበላይነት እንዳይኖራት በመስጋት ነው። በሜዲትራኒያና ቀይ ባህርም በበላይነት እንዳትቆጣጠር ሌላውም ከፍተኛ ዩራኒየም አላት ብሎም ስለሚሰጉ ከዚህም ጋር በተገናኘ ስጋት ስላለባቸው ኑክለር እንዳታመርት በእጅጉንም ይፈልጋሉ። አሁን በመካከለኛው ምስራቅ አንዳንድ ሀገሮች በጠንካራ ግጭት ውስጥ ገፍተዋል። እስራኤልና ኢራን ሁለቱም ሀያላን ሀገራት ብዙ አመታትን በተቃውሞ፣ በእምነት፣ በግጭት፣ በፖለቲካ፣ በጦርነት ሀይልና በሀብት የተለያዩ ኃይሎችንም ይዟል። እኛም ዛሬ ግን የምንጠብቀው እንደ ኢትዮጵያ ሰላምን እንጂ ጦርነትን በፍጹም አንደግፍም። የተፈጠርንበትን ዓላማ እውን እንድናደርግ ላለምንለት ለተፈጠርንበት ለምንኖርለትና ለምንሞትለት ለዛ ዓላማ ህልማችንን መስዋዕት መክፈል ስላለብን ከጦርነት ይልቅ ሰላም እጅጉ ዋነኛውና ትልቁ መንስኤ ነው። አልበርት አንስታይን ያወራው ትዝ አለኝ። ስለ ሶስተኛው ጦርነት ግን በእርግጥ አላቅም። ስለ አራተኛው ጦርነት ግን የሚካሄደው በዱላ እና በድንጋይ ይሆናል ብሎ አውርቶ ነበረ። ምን ለማለት ፈልገ ነው? በሁለተኛው የዓለም ጦርነት ላይ ወደ ስልሳ ሚሊዮን የሚጠጋ ህዝብ ነው ያጣው። የዓለማችን ከዓለማችን ከነበረው ወደ ስልሳ ሚሊዮን የሚጠጋ ህዝብ ሞቷል። ከአንድ ቢሊዮን በላይ የሚጠጋ ህዝብ እጅጉን ተጎሳቅሏል፣ በጣም ተጎድቷል። ስትል እስከዛሬ ባለው ብዙ ፊልሞች እየተሰሩ ነው። ብዙ መጽሐፍት፣ ብዙ ደራሲያን፣ ብዙ ከሁለተኛው የዓለም ጦርነት ጋር የተገናኘ ብዙ ነገሮች ተሰርቷል። ሶስተኛው የዓለም ጦርነት ሲጀመር ግን ቴክኖሎጂ የሚባለውን ሁሉ ተጠቅሞ ሁሉም ቴክኖሎጂ የሚባለው ነገር ከምድር ይጠፋል። እንደ አዲስ ዳዲህ ብላ ሀብላ ዓለም ትጀምራለች ነው የአልበርት ንስታይ ንግግር። ከዚህ ጋር በተገናኘ በርግጥ ገልጽ የሆነ ነገር እስራኤል በመሳሪያዎች እና በቴክኖሎጂ የተሻለ አቅም አላት ከኢራን ጋር ሲነጻጸር ከጀርባውም አሜሪካን ኔቶ የመሳሰሉት ኃይሎች አሉ። ኢራን ደግሞ በ አክቲቭ የሆነ የወታደር አቅም በቁጥር ትበልጣለች። በነዳጅ ሀብት፣ በአንዳንድ አካባቢውን ቀጠናውን በመቆጣጠር የተሻለ አቅም አላት። ሩሲያን የመሳሰሉት ከኋላ ከጀርባቸው ብዙ ሀያላን ሀገራት አሉ። በአጭሩ ስለ ሁለቱ ሀገራት ይህን ካልኩ፣ አዲስ ከሆናችሁ ማርክ ሶሊሽንን ሰብስክራይብ በማድረግ ቤተሰብ ይሆኑ። ዛሬ ምን ሰራችሁ? ከህልማችሁ ጋር በምን ተገናኛችሁ? ከጦርነት ዓለም ውጡ፣ ከራሳችሁ ጋር ሰላም ኑሩ። ለሀገራችሁ የምታበረክቱን ሰላም መፍጠር መቻል ማድረግ መቻል አለባችሁ። እግዚአብሔር ኢትዮጵያንና ዓለምን ይባርክ።